አደንዛዥ እጽ ከወሰደ በኋላ በድብቅ በወጣ ቪዲዮ ላይ ሊቨርፑልንና እና እንዲሁ ደግሞ አሰልጣን ዥርገን ክሎፕን ሲሳደብ የነበረው የአርባ ሁለት ዓመቱ የእንግሊዝ ፕሪሚየር ሊግ ዳኛ ይሄ በምስሉ ላይ የምትመለከቱት ዴቪድ ኩት አሁን በአዲስ የስራ ዘርፍ ብቅ ብሏል። ለማንኛውም ግን ይሄ ሰው ከእንግሊዝ ፕሪሚየር ሊግ ዳኝነት ወደ ዴሊቨሪ ስራ እንደተሰማራ ጭምር ነው፣ ዴይሊ ሜይል በትናንትናው እለት መረጃዎችን ሲያጋራ የነበረው። ቪዲዮዎችም ታይተዋል ማለት ነው እሱ የዴሊቨሪ ስራን ሲሰራ ታዲያ እንግዲህ እሱም ምንድን ያለው ኃላፊነትና ዓላማዬን ለማሳካት መቀጠል ነው የምፈልገው፣ ግን ደግሞ ይሄ ነገር የመጨረሻ አይሆንም ለውጦች ይኖራሉ፣ ግን ይሄ የመጨረሻ ስራዬ አይሆንም ሲል ነው እንግዲህ የተናገረው ዴቪድ ኩት። አሁን እንግዲህ በዴቪድ ኩት እንደዚህ አይነት ስራ መሰማራት ውስጥ በርካታ የሊቨርፑል ደጋፊዎች ደስተኛ እንደሆኑና እየተሳለቁበትም ጭምር እንደሆነ ነው የተለያዩ መረጃዎችን ሳስስ ያገኘሁት ማለት ነው። እና እንኳንም አየው ይሄን ያህል ከወረደ ከተዋረደም በቂ ነው ሲሉ ነው እንግዲህ የሚገኙት ምክንያቱም ከዚህ በፊት በፕሪሚየር ሊጉ ላይ እንግዲህ ሲዳኝ የነበረበት መንገድ እና በተለይ አሰልጣኝ እና ክለባቸውንም እንዲሁ ያዋረደበት መንገድ ደስተኛ አላደረጋቸውም። በዚህም የተነሳ ይህንን ሀሳባቸውን እየሰጡ ይገኛሉ። ሀሳባችሁን ኮሜንት ሴክሽን ላይ ማስፈር ትችላላችሁ። ፎሎ ላይክ ሼር ማድረግ ግን እንዳትረሱ። መልካም ጊዜ ይመቻችሁ።